ሰላም አሌይኩም ወረሕመቱላሂ ወበረካት። ውጥየችና ለልትሰብ ሰላም ንዲናቸውን የዳነኝ አልሓምዱሊላ። ዛሬ እንግዲህ በአዲሱ ቻናል ላይክ ሽር ሰብስክራይብ ማድረጋችሁ እንደረሱ እንዳረሱ። ዛሬ በአዲሱ ሲመጣ ሶፊ ከቶፊቅ ተስፋ ቆርጣ እንግዲህ ልታገባ ወስናለች ማለቱ። ሶፊ ሃሳብሽ በጣም አሪፍ እና በጣም በቃ ደራስሽ መኖር እንዳልብሽ ወደ ልብሽ መመለስሽን ያስታውቃል። ግን ይሄ ነገር በፍጹም ፕራንክ መሆን ወይም ደግሞ እንደ ቀላል ወርትሽ የምታሳልፍ ነገር መሆን የለበትም ብዬ አስባለሁ። ምክንያቱም ቶፊቅ በፍጹም ወደ ራሱ የሚመለስ እና ወደፊት የሚያስብ ሰው አይደለም ከምናዩ አንፃር ማለት ነው። እና ከምናዩ አንፃር ጭራሽ አሁን ከሮዚ የምትባል ልጅ ጋራ እያስተማሩን ያሉ ነገር በፍጹም ስህተት ነው። የምርክ አንድ እንደሱ አይነት የማይጠብቅ ነገር ነው እያስተማሩ ያሉ። እና ስለዚህ ሶፊያ አሁን ያወሰንሽው ውሳኔሽ ላይ ጠንካራ መሆን አለብሽ። ብዙ ጊዜ ተያግዘሻል። እኛም አንቺን እና ቶፊቅን መከታተል ከጀመረን ጀምሮ አንድ ቁም ነገር ያለ ሰው ጋር ብትሆኝ ኖሮ ቦታ ትይዥ ነበር። እስካሁን ድረስ አግብቴሽ ወለሽ ትሆኝ ነበረና ቶፊቅ ምንም ተስፋ የሌላ ልጅ ነው። የምር ነው ይላችሁ። አይት ነዋል። ብዙዎቹን እያዘለቀቀ ከማድረግ ውጪ ለቁም ነገር በቃ ገና ቢቁ አይደለም። ሰውኮ ከእድሜ እኩል ሲያስብ ነው። እና ቶፊቅ ከእድሜ እኩል የሚያስብ ልጅ አይደለም እና ሶፊ አሁን ላይ በፍጹም ወደ ኋላ ማማለስ የለብሽ። አንቺ ሴት ልጅ ነሽ፣ ስደትን አይተሻል፣ ብዙ ነገር እናሳልፍሻልና ከዚህ አንጻር ለራስሽ መኖር ያለብሽ ራስሽ ነሽና በቤተሰብ የሚምጣሽ አንቺ ወደሽ ፈቅደሽም የሆነ ሰው ይሁን። አሁን ያልሽው ነገር እውነት ከሆነ በፍጹም ወደ ኋላ እንዳትማለሽ። አግቢ በስርዓቱ ስራሽ ኒካ በስርዓቱ አግቢና ህይወትሽን ኑርበት። ሁሌ እየተገፈሽ፣ ሁሌ እየተመተሽ፣ ሁሌ እየተሰደብሽ ለቶፊቅ ብለሽ ብዙ ማሳዊ ከፍለሻል። ይሄ ነገር በፍጹም አይሆንም። ምክንያቱም ፍቅር ከአንድ በኩል ብቻ ከሆነ ምንም ሜዘን አያመጠም። እና አንቺ ነሽ በመሀል እየተጎዳሽ ያለሽ፣ እሱ አልተጎዳም። ምክንያቱም ላንቺ ምንም አይነት ቦታ ስለሌለው ላንቺ ምንም አይነት ቦታ ስለሌለው እሱ ሊጎዳ አይችልም። በሱ ምክንያት እየተጎደሽ ያለሽ አንቺ ነሽ። የመጣ ሁሉ እጁ የሚያነሳሽ የመጣ ሁሉ ሚላሱ የሚያሳርፉ ከአንቺ ላይ ነው። ና ለማብለሽ አንቺ እኮ ጠንካራ ልጅ ነሽ። ብዙ አሳልፍ ይሻል ብዙ አልቅስ ይሻል በቶፊቅ ምክንያት አሁን ከእንግዲህ ግን ማልቀስም አይጠበቅብሽም፣ ማዘን አይጠበቅብሽም። ውሳኔሽ ላይ ብቻ ጠንካራ ሆነሽ እንደ ማንኛውም ሴት ልጅ ቆራጥ ቆራጭ መሆን አለብሽ። ሴት ልጅ ኮ ቆራጥና የውሳኔ ሰው ስትሆን ደስ ትላለች። ጀግና ስትሆን የምን ማለቃቀስ ነው? አለቀሽ በቃ አለቅሰሻል። ደከመሽ የምር የምንላችሁ ለቶፊቅ በጣም ተስፋ ነበረሽ፣ በጣም ቦታ ሰጥሽ ያለ በልብሽ ውስጥ እና ያው ሰው ልጅ ተከብሮ ማይከበር ከሆነ አንቺ ስትፈልጉ አብዝቴሽ ስትለማመጪው የሆነ መሄጃ የሌለሽ አድርጎ ከቆጠረሽ አንቺ ደግሞ ሴት ነሽ ተፈላጊ ነሽ፣ ከሱ የተሻለ አግብቴሽ በስርዓቱ በውሎ ማድረጉ አግብተሽ ማየት እንፈልጋለን እኛ። ላይክን በሶሻል ሚዲያ የሚሰራ ነገር እኮ ለአንዱን ትምህርት ለአንዱ ተስፋ ለአንዱ ደስታ ሲሆን አይደለም ዝም ብሎ ቃ ቃ ጫወታ። አስጠልቶናል፣ ደብሮናል፣ በስቶብናል። በቃ ይበቃናል ቃ ቃ ጫወታ ማለት ነው። አሁን ላይ ቶፊቅ እና ሮዛ የምትባል ልጅ የሚያደርጉት ድርጊት በፍጹም በፍጹም ማሄድ በቃ ማያምር ማያስተምር ቢያስተምር ራሱ ቢልግና እንዲሁም የእናንተ ቪዲዮ ልጆች ማየት የለባቸውም ብዬ ነው የሚያስቡ። የቶፊቅ ቪዲዮ ገና በአስራ ምናምን ያሉ ልጆች ማየት የለባቸውም። የምርን ንምላችሁ እና ቶፊቅ፣ ሁሉም ሰው እኮ ፕራንክ ያደርጋል። ሁሉም ሰው እኮ ቪዲዮ ይሰራል። ሁሉም ሰው እኮ ከተለያዩ ሰው ጋራ የተለያዩ ቪዲዮዎቹ ይሰራል። ግን እንዳንተ አክላቁን የለቀቀ የለም እና በዚህ ልክ በዚ ልክ መዋረድ ጥሩ አይደለም። ሮዚን ብትሆኚ መች አገበሽ መች ከታሰረለሽ ዛሬ ለገና አርግዣለሁ እያልሽ የምትመጪ እንደ አንድ ሙስሊም ሴት ኒካ ሳይታሰርላት ታረግዛለች ሳታገባ እንዴት ያን? እና በጣም ራስሽን እያረከሽ ሴትነች በዛ ላይ ደግሞ ሶፊያ ላይ እጅሽ ማንሳት አትጪ። አንቺ አንቺ በጣም ቦታሽን እየለቀቅ ልጅን ስለሆንሽ ማለት ነው። ቶፊቅ እና ሶፊያ የዛሬ ጓደኞች መጭ፣ አይደሉም የቆዩ ናቸው፣ ይተዋወቃሉ የቆዩ ናቸው። እነሱ ፍቅራቸውም የጥንት ነው እና አንቺ ትላንትና መትሽ ጭራሽ አሁን አረግዝኩ ብለሽ ፕሮግራም ብለሽ ፕሮግራሜን አበላሽሽ ብላ ደሞት ማታለች እንደ እና ሶፊዬ፣ አንቺ ማለት ጠንካራ ነሽ እና የማንም ገጠውጥና ስራ ጥል ሴቶቹ እየመጡ በቶፊቅ ምክንያት እንድ በቀጃቸውን እንዲያነሱሽ እንዲንቁሽ፣ እንዲገፉሽ አትፍቀጂ። ቶፊቅ የሚገባ ያክል ጊዜ ሰታለች አክብረሃለች። ልጅ ተጣልታችሁ ተመራች ታርቃችሁ እንኳን ተስፋ ነበራት። ተስፋዋን ያን ያበላሸው ልቧን በጣም ሰብሪያል ሶፊ አሁን በተናንቋት ነው የወጣችው። የምሬን አይታችሁታል በመጨረሻ ቪዲዮ እና በጣም ነው የምታሳዝነው። ሴት ልጅ በምትወደው ሰው ስት ልባስ ሲሰበር ይከብዳል። ቢሆንም ግን ሶፊ አንቺ ደግሞ አላህ የሚወድሽን የሚያከብርሽን ከቶፊቅ የተሻለ እንዲያወጣልሽ መልካም ምኞቴም ዱአይ ነው። ግን አሁን ላይ አሁን እያወራሽው ነገር ለቀሉ እንኳን ለፕራንክ ቢሆኑ ራሱ እውነተኛ ህይወትሽ የራስሽን የራሱሽ ህይወት መኖር አለብሽ ብዬ ነው ማስበው። ምክንቱ ይሄ የቱፊቅ ስራ ፕራንክ አይደለም። አንዴ ከአንድ ዝጭ፣ አንዴ ከዛች አንዴ ከዛች ይሄ በፍጹም በህይወት የማይሄድና የማይጠበቅ ስራ ነው እየሰራ ያለ እና እንደዛ ነው እና ሶፊ ደግሞ እነሱ ይሄን ያረገዝኩኝ ምናምን የምብሉት ፕሮግራም እንዳዘጋጁ አላወቀችም። እና ቶፊቅን ለአንድና ለመጨረሻ ጊዜ እሷ ሌላ ህይወት ልትጀምር ጀምር እንደሆነ ና ሽማግሌ ወደ ቤተሰቦች አለ ሄዱ እንደሆነ ልትነግረ ነበር የሄደችው። ሮዚ ግን ቀድማ ነው እጇን ያነሰችበት፣ ውጭ ፕሮግራም አበላሸሹ ምናምን ምናምን የተኛው ፕሮግራም ነው ትላንትና የመጣ ምንድን ነው የሚባለው ከኋላ የመጣ አይና ወጣ። እና የትኛው ፕሮግራምሽ ነው የተበላሸ? እና ሶፊ ደግሞ እኔ እሺ የምትላወረማ እንዴ ላውራችሁ እና ሊሄድ ብላ ብትለምናትም እሷ ግን ጋጠወጥነቷን አስቀጥላው ነበረ። ቶፊቅ እንግዲህ ሮዚ ለተወሰነ ጊዜ ውጪ እኔ እኔና የስካልኮች ድረስ እንዳትመጭ ብለዋት እሺ ብላ ወጣች። እንግዲህ በወጣችበት ታይም ሶፊም ደግሞ ሌላ ህይወት ልትቀጥል እንደሆነ እና ሽማግሌ ልላክ እንደሆነ ነገራችሁ፣ ቶፊቅ አለ።